እርስ ነው የተገዳደሩትኝ። ወንድ ቤተሰብ እርስ በርስ ነው የተገዳደሩትኝ። ያኔ እሱ ነው የሞተው። በርግጥ ግን በቃ እናት እንዴት ነው የምትቀበለው? በአለ እንዴትስ ነው የምትችለው? ይሄን ይመስል እናትማ። መከረኛ እናትማ አለች። መከረኛ እናትማ ዘላለም አቤትሽ ሐዘን ይግባ የተባለች መከረኛ እናትማ አለች። ትረዳለች። መከረኛ ናት። እንዲሁ ፊትሽንጭ እንዲሁ በሐዘን ተሰቃይ እየተባለች እናትማ ትረዳለች። በቃ ያው መለየት የእኛ ናፍቆት አንገብግቧቸው ደግሞ እዚሁ ተገዳድለን አድለን የገደሉ ሽገደለው ፖለቲካ አይደለም። እኔ አላውቅም ፖለቲካ አይደለም። ኤልሲ ፖለቲካ አይደለም። ፖለቲካ አይመስለኝም። እኛ ታውቂ ኢትዮጵያን እኮ አስቸጋሪ ነው። ሁላችን መምልፈኛ ስለሆነ ደግሞ ወንድ ለወንድ ታውቂያለሽ፣ ከባድ ነው፣ አስቸጋሪ ነው። እንዴት አመሻች? እዛ ቤድ ይመስገን ሰላም ነው አረፍ አለ ውሸት ነው በሉኝ የት ሄድን ሞት እኔ ልና ተቀበለው ታውቅበት የለህ እንግዳ መቀበል በል አረፍ በል በለው ለኛስ አታስቡም እንዴ ብቻችን አትተውን እንጂ እዘኑልን ጠባቂ ወንድም አታሳጡኝ እረ እግዚኦ በምን አንጀታችን እንቻለው ኧረ ሆዴ አታስብሰኝ እንጂ ብቻችንን አታስቀረን። አሰላም አሊኩም ረመቱላ ወረካቱ፣ እንዴት ናችሁ ሰላማችሁ? የሰላምኛ አልሐምዱሊላ። ሁላችሁም አላህ ይጠብቃችሁ። ከእንድ አይነት ነገር አላህ ይጠብቃችሁ ማለት ነው። ወጥቶ ተመቅረት አላህ ይጠብቀን። ዛሬ አነጋጋሪ የሆነው የብሬክስ አበሻው ወንድም ሞታ እያሉ ነው ማለት ነው። እንዲህ ነፍስ ይማር ማለት ነው። ከእንዳይ ነገር አለ ተጠብቀ ወተቶ ነገር ካለ ተጠብቀ። ሁላችሁም ጥንቃቄ ተንቀቃቂ አርጉ እንግዲህ እራሳችሁን ጠብቁ ማለት ነው። ከአስራ አምስት ቀን በኋላ ግን ቪዲዮ ሰጥቶ አይቼዋለሁ ማለት ነው። የሆነ ፊቴን ተበላሽ ቶፒ ምናምን እያለ ራሳችሁን ጠብቁ፣ ምግብ ምሰሩት፣ ሻይ ቡና ምሰሩት። እራሳችን ተራሳችሁን ገጠር አካባቢ ሲሰምቸው ነበር ማለት ነው እና መቼም እኛ ነገር በወጣት እድሜ ማለት ነው እንግዲህ ምንም ማድረግ አይቻልም። ለሱ የተፈቀደ ነው ማለት ነው። ዛሬ መሲን ብሶቷን ፌስቡክ ላይ ለጥፋለን ማለት ነው። የብሬክስ አበሻውን ሚስት ማለት ነው ፌስቡክ እሱ ዛሬ ማለት ነው። ፌስቡክ ዛሬ ቴዲ ነው ማለት ነው። እና እንግዲህ ያው ሪያድ መሰለኝ የሚኖር ያውኒ ብሎ አያቸዋለሁ ማለት ነው። እንግዲህ ነፍሲ ማር ነው። እንደዚህ ፌስቡክ ላይ ለቋል ማለት ነው። ከእንደ አይነት ነገር አላህ የጠብቀን። ሁላችሁም እስቲ ካላችሁበት አላህ የጠብቃችሁ ማለት ነው። በሰው ሀገር ከባድ ነው፣ ስሜቱ ምን ማለት ነው። እንግዲህ አደጋው ከባድ ነው፣ ወላሂ በወጣት ልሜት ሁሉ ሞት ሁሉ ነፍሴ ይላል። ሁላችንም ያው ነን ሀይ ነን፣ ግን በአንድ አይነት ቦታ አይደለም። ሰው ምንነቱ ማማማቱ ምንም የታወቀ ነገር የለም፣ ገና ነው መሰለኝ። ግን በአንዴ ሰው እኔ አላመንኩም ነበር ሳይው ማለት ነው ምንም አላመንኩም እና እንግዲህ ብሬክስ ፌስቡክ ከሱ ጋር ማለት ነው ሚሲ ደግሞ ሱ እሷም እንደዚህ እሰቷ ምኗን በጡፍ ገልጣለች ማለት ነው። ያው እሷም ስለተጎዳች ወንድሞቿን ሁሉ በሰው ሀገር ተረድታለች። ሷ እንግዲህ ወንድሞቻችን እህቶቻችን ወቶ ከመቀራት ይጠብቀን። ሁላችንም ሀጅነን ግን በእንድ አይነት ሞት አይደለም። አንድ ሰው ሞተ ሲባል ትናንት አይቶ ዛሬ ፈጃ ከባድ ነው እንግዲህ አላህ ይጠብቀን ሁላችንም በአሁኑ ጊዜ ከባድ ነው ሞት፣ እንደ ቀልድ ሆኗል ማለት ነው። አላመንኩም እኔ ያው ሞት አለ፣ ግን እንደዚህ ሞት ትናንት ታይቶ ዛሬ ነው ሞት ይከብዳል። ለሰኞ ራሱ ይከብዳል። እና ሁሉ ሰው አላመነም። እንደውም ኮሜንት ብዙ ሰው ለምንም ተማሩት ምናምን የሚለዋሉ ማለት ነው። እና እርግጠኛ ሆኖ ብሬክሳቤሻው ፌስቡክ ላይ ስለለጠፈው መሰለኝ ፌስቡክ ውስጥ ነው ጨርሶ ዛሬ ነሲም እንግዲህ አጥፋውን አስቀምጣለኝ ማለት ነው። እንዳይለፍ ነገር አለ አይጠብቁ። ሁላችንም ስደት ኑሮ ነው ያለን ስደት ሀገር ነው ያለን። እንዳይለፍ ነገር አለ አይጠብቀንም። ወንድሞቶቻችን ሁላችንም ራሳችንን ጠብቁ። በመጀመሪያው አይቀርም ሞት ቢሆንም ደግሞ በሀገር ላይ ይሻላል። ተማረን እና ለቤት ያዲስ ከሆናችሁ ላይክ ሸር ሰብስክራይብ አድርጉኝ። ኢፎቤን ማለት ነው ሰብስክራይብ አድርጉኝ ኢፎቤን እየገባችሁ አበረታቱ። ኢንሻላ እኔ ከድሮም ነው እነዚህን መከታተላቸው አያቸዋለሁ። ብዙ ጊዜ አይለቁም ግን አያቸዋለሁም